ትታደሉት አላችሁ እንጂ አትታገሉትም የሚባሉ እኮ እንደዚህ ነው ማለት ነው። ድምቀት ይሏቸዋል። ምንም አልብሷት፣ ምንም አድርጓት፣ በቃ ፈገግ ከማለት እና ከውበት ውጭ ምንም የሌላት። እስኪ ዛሬ ማን ነው በደስታ ደስታ በደስታ የሆነው ማለት ነው። ሰላሙ አለይኩም ወረመቱላ መርካቱ። ውድና የተከበራችሁ ቤተሰብ እንደምናላችሁ ደህና ናችሁ? እንግዲህ ዛሬ በአዲስ ነገር መጥቻለሁ። እጅግ በጣም ደስ ብሎኛል ማለት ነው። እንግዲህ ተውኝ ስራውን እንዴት እንደምሰራው አጠይቁኝ ማለት ነው። ፈኪ በአዲስ ነገር መታለች ማለት ነው። ደስ በሚል ነገር ደስ በሚል አለባበስ በእውነት ይሄ ልብስ እንደዚህ የሚያምር አይመስለኝም ነበረው ማለት ነው። እንዴት እንዳመረባት እንግዲህ ስጦታው ከየት ነው ከማን ነው ባናቅምም፣ ግን እስኪ ማንን ጠረጠራችሁ ማለት ነው? ቤተሰብ እኔ የጠረጠርኩ ሰዋለኝ። ግን እስኪ እናንተም ከወንት ላይ ያስቀምጡ ይህ ስጦታ ከማን ይመስላችኋል? ግን እጅግ በጣም ደስ ብሎኛል መጥነው እኔ ፈኪ ስትመጣ ደስ ነው የሚለኝ እና ፈኪሻ አምሮባት መታለች። እንግዲህ ደስ ብሏት በሚያምር ሁኔታ በኦሮሞ ባህል ልብስ መታለች ማለት ነው። ደስ ይላል። ልብሱ ያምራል፣ እሷም ታምራለች፣ አበባውም ያምራል፣ ሁሉ ነገርም ያምራል። እኔ አልነግራችሁም እንዴት እንዳማረባት፣ እንዴት እንዳማረባት። እንግዲህ ስጦታው ማን እንዳመጣው ባናቀምም በቪዲዮ ስትመጣ ደግሞ የስጦታውን ዝርዝር ዜና ትንተና እንናገራለን። አሁን ግን ለጊዜው እንዴት እንዲያማረባት ስጦታው ደግሞ። እስኪ እናንተ ከማን ገመታችሁ? እኔ ከራሴ የሆነ ሰው ራስ ጭንቅላቴ ላይ የሆነ ራሴ ከዚህ ከሰው ይሆናል። ይሄ ሰውዬ ነው በቃ ይሄን ነገር የሚያደርገው ብዬ ብያለሁ። እና እስኪ እናንተም ግምታቸውን ግምታችሁን አስቀምጡ። ደስ ያላችሁ ደግሞ የፈኪ ወዳጆች የት ናችሁ? የፈኪ አድናቂዎች እጅግ በጣም ደብሮን ነበረ ማለት ነው፣ ስትጠፋብን ጨንቆን ደብሮን ነበር እና ዛሬ ደግሞ እንግዲህ ለነገ በዓላችንን፣ በቃ ፈኪ ካለች ደስ ብሎን ዛሬ እንውላለን ማለት ነው። ድምቀቶቼ እወዳችኋለሁኝ። መልካም በዓል ብያለው። እንኳን አደረሳችሁ። በሁሉም ሀገር ያላችሁ ሙስሊም እህቶች እና ወንድሞቼ እንኳን አደረሳችሁ። ዱዓ አድርጉ። የዛሬዋን ቀን መልካም ዓመት በዓል ይሁንልን፣ በሰላም በፍቅር ወደ ሀገራችን የምንገባበት ዓመት ያድርግልን። ወላሂ በቃችሁ ይበለን። ዱዓ አድርጉ። ሁላችሁም እወዳችኋለሁ።